መጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ብዙ ህዝብ አለበት። በላይት ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቱብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ከኢሱ ወዲ አፎም ጋር የምንካፈለው አሰብ ይሆናል ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ኤርትራ ሲመላለስ አስመራን ካየው በኋላ ከክቡር ፕሬዚዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ በአሉ በቆመ ያውራ ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት ኤርትራ ምድር ውስጥ ሶስተኛ የመደመር መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምቼ ለኤርትራ ባስናት በስጦታ ልኬላቸዋለሁ። ሚስጥር እኮ አለ ያቁታል ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታቁት የስድስት ዓመት አምስት ዓመት ባህር ኃይል አቋቁመናል እና ምን እዚህ ውስጥ እንማኝ ባ ለምን ሰዎች ይህን ደምሮ ማየት እንደሚቸግሩ አይገባኝም ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግረዋል። ያ ንግግር ግን ሰላማዊ ይሆናል። የተከበሩ እንዳነሱት ከኤርትራ መንግሥት ጋር ተስማምተን ከዚህ ወደ አሰብ የሄደው መንገድ ጠግናን አለብኝ፣ እንከፍታለን። ጠግናን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሞ አላሉ አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ ነው። ሶሶ እንደዛ አይደለም። እንታሪ ስለማንናገረው ነው። መንገድ ጠግነን ተጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ለምንም ጀነሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያን የኔ ገባ የኔ ገበተ ተስፋ የለውም ይሉ መንገድ ጠግን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን፣ ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር ስጣችሁ ተጠቀሙ ብለንም ቆይና እናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድም ብያቸዋለሁ፣ ኢትዮጵያ ውስጥ የቤት ችግር አለ 1.5 ሚሊየን ቤት መገንባት አለብን ብያቸዋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም ነው። ይሄ ወጥኛ ነው። ይህንን ከተማ መልሰን ህይወት እንስጠው፣ ስራ ነው የሚያመጣለን የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተዋቅ ያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩ። እሱ ቀርቶ የከፈትናቸው ወደቦች፣ ድንበሮች በሰሜን የከፈትናቸው ወዲያ ወዲያው ተዘጉት። አስታውሰው ከሆነ የተዘጉት አሁን አይደለም፣ አሁን አይደለም። እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። ለብዙ ሀገራት በተናጠጥ ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሺያ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ቤት መግብ ነገር የኢትዮጵያ የቀይ ባህር አሰብ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ